የእግር ህመምና ቁርጥማትን የሚፈውሱ እግርን የሚያጠነክሩ ቫይታሚኖች። ቁርጥማት፣ ህመም፣ የጡንቻ መዛል ሚዛንና ለመጠበቅ የመውደቅ ፍርሃት ቀርቶ ሁሌም ከእንቅልፍ ስነቃ ኃይል የተሞላበት ጠንካራ እግር በራስ የመተማመንና ንቁ ለመሆን ከፈለጋችሁ ቁልፍ ነገሩ በዚህ ቪዲዮ ያሉት ንጥረ ነገሮች ናቸው። እነሱም እግራችሁን ጠንካራና የማይበገር ያደርጋሉ። ማለትም የጡንቻ ተግባርን በእጅጉ በመጨመር የአጥንትን ውፍረት ወይም ቦን ዴንሲቲን በመጠበቅ ወደ እግር የሚሄደውን የደም ፍሰት በመጨመር እነዚህ ንጥረ ነገሮች በእንቅስቃሴያችሁና ቀን ተቀን በሚሰማችሁ ስሜት ላይ ትልቅ ልዩነት ያመጣሉ። ማንኛውም የእግር ችግር ካለባችሁ ወይም የወደፊት ስጋቱ ካለባችሁ ይህ ቪዲዮ ለእናንተ ነው። አዲሱ የኒውትሪሽን ጋይድ እና ይህን ቪዲዮ በደንብ እንድትረዱት ቪዲዮውን ጨርሱት። ላይክ፣ ሰብስክራይብ ይደረግ። ይህን ህይወት ቀያሪ መረጃ መቼም ማጣት አትፈልጉም። በመጀመሪያ እስኪ ቫይታሚን ዲን እንየው። አንደኛ ቫይታሚን ዲ እድሜ እየገፋ ሲመጣ ሰውነታችን ለውጦችን ያስተናግዳል። የጡንቻ ወይም መስልማስ እየቀነሰ መምጣት፣ የአጥንት ውፍረት ወይም ቦንዲንሲቲ መቀነስ፣ በቀላሉ የመንቀሳቀስ አቅም መቀነስ ሲሆኑ ለእነዚህ ለውጦች መከሰት ዋነኛ ምክንያት የቫይታሚን ዲ እጥረት ነው። ይህ ቫይታሚን አጥንት በቀላሉ ተሰባሪ እንዳይሆን ማድረግ ብቻ ሳይሆን እግራችን ጠንካራ እንዲሆን፣ የተስተካከለ ሚዛናዊ ባላንስድ እንዲሆን ወይም መንገዳገድ እንዲቀር፣ እናም በትክክል ስራውን እንዲሰራ ወሳኝ ሚና ይጫወታል። አሁን ቫይታሚን ዲ እንዴት እግራችን እንደሚያጠነክርና የእግር ጤንነትና እንቅስቃሴ እንደሚጠብቅ እንመልከት። በተለይ በአዋቂዎችና በአዛውንቶች ላይ እድሜ ሲገፋ ቆዳችን ከፀሐይ ቫይታሚን ዲ ሰንተሲስ ማድረግ ወይም መስራት እየቀነሰ ይመጣል። በተጨማሪም በተለያዩ ምክንያቶች ለረጅም ጊዜ ቤት ውስጥ በማሳለፍ የፀሐይ ብርሃን የማግኘት እድል ዝቅተኛ ይሆናል። በስተመጨረሻም የዚህ ቫይታሚን እጥረት የጡንቻ ጥንካሬ ውስጥ ለውስጥ ያሳጣል። ይህም እግራችን ደካማ፣ ልፍስፍስ፣ ያልተረጋጋ መንገዳገድን የሚፈጥር ሆኖ ያርፋል። ጥናቶችም እንደሚያሳዩት እድሜያቸው በገፉ ሰዎች ዝቅተኛ ቫይታሚን ዲ መጠን መኖር ለከፍተኛ የጡንቻ መድከምና ለመውደቅ አደጋ እንደሚያጋልጥ አጥብቀው ያሳያሉ። በአንጻሩ በቂ ቫይታሚን ዲ ያላቸው ሰዎች ጠንካራ የጡንቻ ህዋስ፣ በሚንቀሳቀሱበት ጊዜ የተሻለ ሚዛን የመጠበቅ አቅም፣ ዝቅተኛ ለአደጋ የመጋለጥ አቅም፣ ዝቅተኛ የአጥንት መሰበር አቅም እንደሚያሳዩ ተረጋግጧል። ምንም እንኳ ጠቃሚ ቢሆንም የቫይታሚን ዲ ተግባር ለአጥንት ጤና ለካልሲየም መመጠጥ ብቻ የሚረዳ አይደለም። ይህ የኃይል ምንጭ የሆነ ቫይታሚን የፕሮቲን መመስረት ወይም የፕሮቲን ሲንተሲስን በመጨመር ኒውሮሙስኩላር ኮሚኒኬሽን ወይም በጡንቻና በነርቭ ያለን ግንኙነት በመጨመር ጡንቻችን በትክክል ስራውን እንዲከውን ያስችላል። ይህ ቫይታሚን ለእግር ጡንቻዎች ነዳጅ በሉት። ያለዚህ ቫይታሚን በትክክል መስራት ይሰናቸዋል። ቫይታሚን ዲ የጡንቻ ፋይበሮችን በፍጥነት እንዲሰሩ ከዛም ሪያክት እንዲያደርጉና ሚዛንን ባላንስን እንዲጠብቁ ያስችላል። የመውደቅ የመንገዳገድ ችግርን ያስቀራል። በቂ የሆነ ቫይታሚን ዲ ከሌለ የጡንቻ ፋይበሮች ዲቶሮሬት ያደርጋሉ፣ ይዳከማሉ፣ ፈጣን ሪያክሽን ታይም ይቀንሳል፣ ደካማ የጡንቻ መኮማተር ወይም ኮንትራክሽን ይፈጠራል፣ እንዲሁም ከፍተኛ የሆነ የመንገዳገድ ለአደጋ የመጋለጥ ዕድል ይኖራል። ሌላው የቫይታሚን ዲ ጥቅም፣ ቫይታሚን ዲ በጡንቻ ህብረ ህዋሳት የሚፈጠር ብግነትን ይቀንሳል። ስር የሰደደው የእግር ህመምና ቁርጥማት ቾት ማጣትን ይቀንሳል፣ ያጠፋል። በእግር ቁርጥማት መግረር ህመም የሚሰቃዩ ሰዎች የሰውነት የቫይታሚን ዲ መጠናቸውን ቢያመጣጥኑ ይህ ነው የማይባል ፋይዳን ይጎናጸፋሉ። የቫይታሚን ዲ እጥረት እያለብን ዝም ወይም ችላ ካልንግኝ ደካማ እግር መኖር ብቻ አይደለም፣ ለከፍተኛ የጤና ቀውስን በር ይከፍታል። እንደ ኦስቴዮፖሮሲስ የአጥንት መሳሳትና መሳበር ወይም ፍራክቸር ያጋልጣል። ያለ ቫይታሚን ዲ ካልሲየም በቀላሉ መመጠጥ አይችልም። ይህም በቀላሉ ተሰባሪ አጥንት እንዲኖረን ያስችላል። የቫይታሚን ዲ እጥረት መኖር ከጡንቻና ከአጥንት ችግርን ባለፈ ለልብ በሽታ የመጋለጥ እድልን ይጨምራል። የአእምሮ የእውቀት አቅም መቀነስ ወይም ማሽቆልቆል ወይም ኮግኒቲቭ ዲክላይን እናም ለተዳከመ በሽታ የመከላከል አቅም ይዳርጋል። በአዛውንቶች ቫይታሚን ዲ ችላ ማለት የእግር ችግር መፈጠር ብቻ ሳይሆን ህይወትን በብቃት የመኖር ወይም ኳሊቲ ኦፍ ላይፍን የሚያዳክሙትን ስር የሰደዱ በሽታዎችን ወይም ክሮኒክ ዲዚዝን የመጋለጥ እድልም ይጨምራል። ታዲያ ለዚህ ሁሉ ችግር መፍትሄው ምንድን ነው? ጥሩ ዜናው የቫይታሚን ዲ መጠን ማስተካከል ቀላልና ህይወትን የሚለውጥ ጥቅም ማስገኘቱ ነው። የቫይታሚን ዲ መጠን ለመጨመር ና እግርን ጠንካራ የተረጋጋ ለማድረግ የተሻለው መንገድ ነው ቀጥለን የምናያቸው የቫይታሚን ዲ መጠን ለመጨመር ና እግርን ጠንካራ የተረጋጋ ለማድረግ የተሻለው መንገድ ነው አንደኛ ለፀሐይ ብርሃን መጋለጥ በየቀኑ ከ15 እስከ 30 ደቂቃ በቀጥታ ለፀሐይ ብርሃን መጋለጥ ወይም ፀሐይን መሞቅ በተለይ ደግሞ በጠዋትና ረፋድ ጊዜ ወይም ፀሐይ ግባት አካባቢ ፀሐይን በመሞቅ የተፈጥሮ ቫይታሚን ዲ መጨመር ይቻላል እጅና እግርን ለፀሐይ ብርሃን ማጋለጥ መመጠጥን ይጨምራል ነገር ግን ሰንስክሪን ካልተጠቀማችሁ ቫይታሚን ዲ ሰንተሲስን ብሎክ ሊያደርገው ይችላል። ስለዚህ ሰንስክሪን መጠቀም አለባችሁ። ምንም እንኳ ምግብ ብቻውን የቫይታሚን ዲ የቀን ፍጆታችን ባይሸፍንም የሰባ ዓሳዎችን መመገብ የወተት ተዋጽኦችን፣ ኤግ ዮክ ወይም ቢጫው የእንቁላል ክፍልንና እንጉዳይን መመገብ ቫይታሚን ዲ እንድናገኝ ይረዳሉ። ሌላው ሶስተኛው ሰፕልመንቶችን መውሰድ ነው። በእድሜ የለገፉ ሰዎች ውጭ ለማይንቀሳቀሱ ቤት ውስጥ ለሚያሳልፉ አዛውንቶች የቫይታሚን ዲ ሰፕሊመንትን መውሰድ ይረዳቸዋል። በተሻለ የአጥንትና የጡንቻ ጤና የሚመከረው መጠንም ከ800 እስከ 1 ኢንተርናሽናል ዩኒት በየቀኑ መውሰድ ሲሆን እንደ እጥረት መጠኑም በሐኪሙ ሞዲፋይ የሚደረግ ይሆናል። ስለ ቫይታሚን ዲ መጠናችሁ እርግጠኛ ካልሆናችሁ የደም ምርመራ በማካሄድ ማወቅ ትችላላችሁ። ሌላው ካልሲየም ነው። ወጣቶችን ባይጨምርም በእድሜ የገፉ ሰዎች ለአጥንት ስብራት የሚደረገው የቦንማስ መቀነስ ወይም የአጥንት መሳሳት እየተጋለጡ ይመጣሉ። እነሱም የእግር ወይም የሂፕ መሰበር፣ የጭን ወይም የፊመር መሰበር፣ የእግር የውጥረት ስብራት ይደረጋሉ። በሰውነታቸው ውስጥ በቂ ካልሲየም ከሌለ ትንሽ መውደቅ ወይም ትንሽ ለአደጋ መጋለጥ ለወጣቶቹ ምንም ማለት ሲሆን፣ ለአዋቂዎችና ለአዛውንቶች ግን ለወራት የማይድን ችግር ወይም ለዕድሜ ልክ ችግር ሊዳርግ ይችላል። ካልሲየም ለአጥንት ጥንካሬ መስጠት በተጨማሪ ለጡንቻ መኮማተር ወይም መስል ኮንትራክሽን ስራ በጣም ወሳኝ ነው። ማንኛውም እንቅስቃሴ ውስብስብ በሆነ በካልሲየም አዮን እና በጡንቻ ፋይበሮች መስተጋብር የተመሰረተ ነው። ካልሲየም የጡንቻ መኮማተርን ያነሳሳል፣ የተስተካከለ ሚዛኑን የጠበቀ እንቅስቃሴ እንዲኖር ያስችላል። በቂ ካልሲየም ከሌለ የጡንቻ መድከም፣ ቁርጥማት፣ ሚዛን ለመጠበቅ የሚያስችል ኃይል ጀኔሬት ማድረግ አለመቻል ይፈጠራል። ለዛም ነው አንዳንድ የካልሲየም ጥረት ያለባቸው ሰዎች አሁንም አሁንም ቁርጥማት፣ ለመራመድ መቸገር ወይም መዘጌት፣ አጠቃላይ የጡንቻ ጥንካሬ ብርታት ማጣት ሲያሳዩ የሚታዩት። ሰውነታችን በቂ ካልሲየም እንዲኖረው ምን እናደርግ? አንደኛ የወተት ተዋጽኦዎችን መውሰድ እንደ ወተት፣ እርጎ፣ አይብ ያሉ በቂ የካልሲየም መጠንን ይለግሳሉ። ሌላው አረንጓዴ ቅጠል ያላቸው አትክልቶችን መመገብ፣ እንደ ካል ያሉ አልሞንድን፣ ቶፎ፣ አሳ ሳርዲን አሳ አይነት ምግቦች የካልሲየም መገኛ ናቸው። ምስጢሩ ግን የምግብን ቫይራይቲ ማስጠበቅ ነው። የተለያዩ የካልሲየም መገኛ ምግቦችን መመገብ በቂ ካልሲየም እንዲኖረን ያስችላል። ነገር ግን በተለይ የተጠቀሱት ምግቦች ገደብ ያለባቸው ሰዎችና የአብዞርቬሽን ወይም የመመጠጥ ችግር ባለባቸው ሰዎች ላይ ካልሲየምን ከምግብ ብቻ ማግኘት ሁሌ በቂ ላይሆን ይችላል። በእንደዚህ አይነት ሁኔታ ወይም ወቅት የካልሲየም ሰፕልመንት መጠቀም አሪፍ ነው። ለካልሲየም መመጠጥ እንዲያግዝም ከቫይታሚን ዲ ጋር ቢጣመር ተመራጭ ነው። ነገር ግን ካልሲየም ጠቃሚ ቢሆንም አብስቶ መውሰድ፣ በተለይ ሰፕሊመንቶችን መውሰድ ለኩላል ይጠጣል በደሞ ወሳጅ ቱቦ ውስጥ የካልሲየም መከማቸት ዳጅስቲቭ ኢሹስ ወይም የስርዓተ ልመት አካላት ችግር ሊዳርግ ይችላል። ስለዚህ ትክክለኛውን መጠን መጠበቅ ወይም ባላንስ መፍጠር ወሳኝ ነገር ነው። ለአዛውንቶች የሚመከረው መጠን ከ1000 እስከ 1200 ሚሊግራም ካልሲየም ሲሆን በምግቦችና በሰፕሊመንቶች ቢታገዝም ይመረጣል። ካልሲየምን ከመውሰድም ባለፈ የአካል ብቃት እንቅስቃሴ ወይም ኤክሰርሳይዝ ማድረግ የአጥንት እድሳትን ያነሳሳል ካልሲየምን ወደሚፈለግበት ቦታ ወደ አጥንቶችና ጡንቻዎች ያደርሳል፣ ያሰራጫል። ያለ እንቅስቃሴ በቂ ካልሲየም ብንወስድም አጥንቶችንና ጡንቻዎችን ላያጠነክርልን ይችላል። የካልሲየም እጥረትን ችላ ካልን ብዙ ነገሮቻችን ኮምፕሮማይዝ ይሆናሉ ወይም ችግር ውስጥ ይወድቃሉ። እንደ ልብ መንቀሳቀስ፣ ሚዛንን መጠበቅ፣ በራስ መተማመን በትክክል ስራቸውን የሚሰሩ ጠንካራ አጥንት ከመኖር ይጀምራል። ይህም የሚመጣው በካልሲየም መኖር ምክንያት ነው። ሶስተኛው ቫይታሚን ቢ12 ነው። ቫይታሚን ቢ12 ኒውሮ መስኩላር ፋንክሽን ወይም በነርቭና በጡንቻ ያለውን ግንኙነትና ተግባር ይጨምራል። ነርቭ ጤናማ እንዲሆን ይሰራል። ኤሌክትሪካል ኢምፐልስ የነርቭ ሞገድ በትክክል ከአንጎል ስፓይናል ኮርድ ወደ እግራችን በትክክል እንዲፈስና እግር እንዲጠነክር የሚገባውን ተግባር እንዲሰራ ያስችላል። ያለዛ ግን የእግር ጡንቻዎች በቂ ነርቭ ኢምፐልስ ወይም ሲግናል አይደርሳቸውም። ስለዚህ ለእግር ጡንቻ መድከብ፣ ያለመረጋጋትና፣ በምንንቀሳቀስበት ወቅት ሚዛንንና እንቅስቃሴ መቆጣጠር ያለመቻል ችግር ይፈጠራል። ለዛም ነው የቫይታሚን ቢ12 እጥረት ሲፈጠር የተለመዱ ምልክቶች የሚኖሩት። እነሱም የእግር መክበድና መዛል፣ መደንዘዝ፣ መጠዝጠዝ አይነት ስሜት የሚኖረው። ችግሩ የቫይታሚን ቢ12 እጥረት በአዋቂዎችና በአዛውንቶች ላይ የተለመደ መሆኑ ነው። ምክንያቱም ሌሎች ቫይታሚኖች በቅባት ላይ መከማቸት ወይም ስቶርድ መደረግ የሚችሉ ሲሆኑ ወይም ከተለያዩ ምግቦች መመጠጥ የሚችሉ ሲሆኑ ገራሚው ነገር ግን የቫይታሚን ቢያሶርት መመጠጥ በእናንተ የምግብ ስርዓተ ልመጤንነት ወይም ዳጅስቲቭ ሄልዝ ይወሰናል። ሰውነታችን ከተመገብናቸው ምግቦች ቫይታሚን ቢያሶርት ለመምጠጥ የተሻለ የጨጓራ አሲድና ኢንትሪንሲክ ፋክተር ያስፈልጉታል። እድሜ ስገፋ የጨጓራ አሲድ መመረት ይቀንሳል፣ የጨጓራ በሽታ ይፈጠራል። እንደማስመለስ ማስመለስ ያሉና የጨጓራ በሽታ የሚፈውሰውን አንቲ አሲድ መድኃኒት ለረጅም ጊዜ መውሰድ የዚህን ቫይታሚን መመጠጥ ያስተጓጉላል። ባለማወቅም ሊሆን ይችላል አዘውትረን የቫይታሚን ቢያስወልት እጥረት ያለባቸውን ምግቦች መመገብ መጠኑ ይበልጥ እንዲቀንስ ይዳርጋል። ያልታረመ፣ ያልተስተካከለ የቫይታሚን ቢያስወልት እጥረት መኖር የደካማነት ስሜት ከመኖር በዘለለ ነርቭን ይጎዳል። ባላንስን ያሳጣል። ኮኦርዲኔሽንና ሪፍሌክስን ይጎዳል። አብዛኞቹ የእግር ችግር ያለባቸው ሰዎች የሚያሳዩት የነርቭ ጉዳት ምልክቶችን ሲሆን ይህ የነርቭ ጉዳት የሚመጣውም ለረጅም ጊዜ በቫይታሚን ቢ አስራ ሁለት በመጋለጥ ነው። የቫይታሚን ቢ አስራ ሁለት መጠን ወደ ነበረበት ለመመለስ ባለን እንቅስቃሴና ኢነርጂ ሌቭል ይወሰናል። የቫይታሚን ቢ አስራ ሁለት እጥረትን ማስተካከል ለእግር ብርታት ጥንካሬና ተግባር ይረዳል። ይህን ወሳኝ የሆነ ቫይታሚን የት ነው የምናገኘው? አብዛኞቹ ኒውትረንቶች አብዛኛውን ጊዜ ከአትክልቶች የሚገኙ ሲሆን ቫይታሚን ቢ አስራሁለት ግን በተለየ ሁኔታ ከእንስሳት ተዋጽዎች ወይም ምርቶች ይገኛል። እነሱም ከስስ ስጋ፣ አሳ፣ እንቁላል፣ የወተት ተዋጽዎችና ከጉበት እናገኛቸዋለን። አትክልት ተመጋቢ ለሆኑ የአብዞርቬሽን ወይም የመመጠጥ ችግር ላለባቸው ሰዎች እንደ ሰሪያል ያሉ በቫይታሚን ቢ አስራሁለት ፎርትፋይድ የሆኑ ምግቦችን የእጽዋት ወተትን ወይም የቫይታሚን ቢ አስራሁለት ሰፕሊመንት መጠቀም አስፈላጊ ነገር ነው። በሰፕልመንት መልክ ቢወሰድ ምንም ችግር የሌለበት ቫይታሚን ቫይታሚን ቢ12 ሲሆን ከመጠን በላይ አብዝተን ብንወስደውም ምንም ችግር ሳይፈጥር በሽንት መልክ የሚወገድ ነው። አዘውትረን በደም ምርመራ የቫይታሚን ቢያስሮት መጠንን ማረጋገጥ ሳይታወቅ በቫይታሚን ቢያስሮት እጥረት ምክንያት የሚመጣውን የእግር ችግርና መድከም ለማስቀረት ይጠቅማል። ጠንካራ እግር መኖር ከጠንካራ ሰውነት ብቻ የሚያያዝ ሳይሆን ከነርቭ ስርዓት ኳሊቲ፣ ኤፊሼንሲ፣ ሪአክሽን፣ ኮኦርዲኔሽን ጋር የሚዛመድ ነው። ስለዚህ ሰው ድሜው በጨመሪያ ቁጥር ኳሊቲ ኦፍ ላይፍን፣ እንቅስቃሴን፣ ጥንካሬን ለማስጠበቅ የቫይታሚን ቢያስሮት መጠንን መጨመር ይጠበቅበታል። ሌላው ማግኔዚየም ነው። ማግኔዚየም ጡንቻ ለመኮማተር ወይም ኮንትራክት ለማድረግ ዘና ለማለት ወይም ሪላክስ የሚያስችለውን በቂ ሲግናል እንዲያገኝ ይረዳል፣ ያረጋግጣል። ማግኔዚየም ዋናው የጡንቻን ተግባር የሚቆጣጠር የጡንቻን ስፓዝም ድካም፣ ፋቲግ የሚከላከል ግን ጥንካሬውን የሚጨምር ንጥረ ነገር ነው። የማግኒዚየም እጥረት ሲኖር ሬስትለስ ሌክ ሲንድረም እንደ መቁነጥነት አይነት በምሽትና በሌሊት አሁንም አሁንም የእግር ቁርጥማት ስሜት መፍጠር ነው። በምሽት ጊዜ ድንገተኛ ህመም ያለው የእግር የጡንቻ መኮማተር በመፍጠር እንቅልፍን ይረብሻል፣ የቀን እንቅስቃሴን ያስተጓጉላል። ይህ ምቾት ማጣት ሰውነታችን መስል ሪላክሴሽን ወይም የጡንቻ ዘና ማለት መቆጣጠር ባለመቻሉ ነው። ማግኔዚየም የተጋነነ የነርቭ ሲግናልን መለቀቅን በማረጋጋት የጡንቻ ውጥረትንና ከቁጥጥር ውጭ የሆነ የጡንቻ መኮማተርን ችግር ለመፍታት ይረዳል። ማግኔዚየም ከጡንቻ ጤናም አልፎ ለአጥንት ጤና ወይም ቦን ዴንሲቲ ለመገጣጠሚያ ጤና ጆይንት ሄልዝ ይጠቅማል። የአጥንት ጤናን ለመጠበቅ የሚረዳው ካልሲየም ቢሆንም ያለ ማግኔዚየም እርዳታ ስራውን ለመስራት ይቸገራል። ማግኔዚየም የካልሲየም ትራንስፖርቴሽን ወይም መጓጓዝ ይቆጣጠራል። ከሶፍት ቲሹ ይልቅ አጥንት ላይ ማረፍን መከማቸትን ያረጋግጣል። የተሻለ የማግኔዚየም መጠን መኖር ለእግር ጥንካሬ ለተሻለ እንቅስቃሴ መኖር ይጠቅማል። የማግኔዚየም እጥረት አብስቶ የመኖሩ ምክንያት እጥረቱ በጭንቀት በመድኃኒቶችና በደካማ የአመጋገብ ስርዓት መከሰት መቻሉ ነው። እንደ ዳዩሪቲክስ ፕሮቶን ፓምፕ ኢንሂቢተርስ፣ የተወሰኑ የግፊት መድኃኒቶች የማግኔዚየም እጥረት ያመጣሉ። ከደካማ የአመጋገብ ስርዓት ወይም የማግኔዚየም መጠን ዝቅተኛውን ምግቦችን ማዘውተር እጥረቱን ያባብሰዋል፣ የእግር ችግሮችም ይፈጠራሉ። የማግኔዚየም እጥረት መተካት ወይም ወደ ኖርማል መጠን መምጣት በእግር ጤና ላይ ፈጣን ለውጥ አለው። ቁርጥማትን ይቀንሳል። ኤነርጂ ወይም ኃይልን ይጨምራል። በቀላሉ የመንቀሳቀስ አቅምን ይጨምራል። አረንጓዴ ቅጠል ያላቸው አትክልቶች፣ ነቶችና ዘሮች፣ ሙሉ እህሎች የተሻሉ ማግኔዚየም የሚገኝባቸው ምግቦች ናቸው። የዱባ ፍሬ፣ አልሞንድ፣ ቆስታ፣ ጥቁር ባቄላ እና አቮካዶ ማግኔዚየምን በደንብ የያዙ ምግቦች ሲሆኑ በተፈጥሮ መንገድ የጡንቻና የአጥንትን ጤና የመጠበቂያ ምግቦች ናቸው። ነገር ግን በምግብ ብቻ የማግኔዚየም መጠን መጠበቅ ላልቻሉ የማግኔዚየም ሰፕሊመንት መውሰድ የተሻለ መፍትሄ ነው። በተለይ ማግኔዚየም ስትሬትና ማግኔዚየም ግላይ ሴኔት በቀላሉ የሚመጠጡ ናቸው። የማግኔዚየም መጠን ወደ ኖርማል መጠን ሲመጣ የእግር ኃይል መመለስ ይጀምራል። የእግር የጡንቻ ቁርጥማት መግረር ፎይታን ያገኛል። የተሻለ እንቅልፍና የተሻለ የሰውነት የእግር እንቅስቃሴ እንዲኖረን ይረዳል። ማግኔዚየም ለተረጋጋ እንቅስቃሴ የሚጠቅመው ኒውሮ ማስኩላር ጃንክሽን ወይም የነርቭና የጡንቻ ግንኙነት ስለሚቆጣጠር ለሰውነት ባላንስ ወይም ሚዛን መጠበቅ ኮኦርዲኔሽን ተግባርም ይረዳል። እንግዲህ አሁን ያየናቸው አራት ንጥረ ነገሮች ለእግር ጤና፣ ለእግር ጥንካሬ ህመምንና ቁርጥማትን ለማስወገድ ሊጠቅሙ ቢሆኑም ሌሎች ተጨማሪ ለእግር ጤናና ጥንካሬ የሚጠቅሙ ሶስት ንጥረ ነገሮች አሉ። እነሱም ፖታሲየም፣ ቫይታሚን ኬ እና ቫይታሚን ቢ ሲክስ ናቸው ማለት ነው። ውድ አድማጮች ምግቦች መድኃኒት ናቸው። ስለዚህ ተመገቧቸው። ይህ ቪዲዮ ጠቃሚ ነው ብላችሁ ካሰባችሁ ለሌሎች እንዲደርስ እኛንም ለተሻለ ስራ እንዲያበረታታ ላይክ፣ ሰብስክራይብ፣ ሸር አድርጉ። ይህም ቪዲዮ የተመለከተ በሙሉ ቪዲዮ ላይክ ላይክ ላይክ ቢያደርገው ይህ ቪዲዮ ለሌሎች ሰዎች ይህ ቪዲዮ ለሚያስፈልጋቸው ሰዎች ተደራሽ ይሆናል። ቀጣይ ቪዲዮ በምን ዙሪያ እንስራላችሁ እንዲሰራ የምትፈልጉትን ሀሳብ ኮመንት ሴክሽን ላይ ያስቀምጡ። ብዙሀኑ የጻፈው እንሰራላችኋለን። ውድ አድማጮች ይህን ቪዲዮ ከኢትዮጵያ የሆናችሁ ለምትመለከቱት ይህንና ሌሎች ቪዲዮዎችን ቪፒኤን ኮኔክት አድርጋችሁ እንድትመለከቱት በትህትና እንጠይቃለን። ከነርቭና ከእግር ችግር ጋር የተያዘ ችግሮች ያሉባቸው ሰዎች ሌሎች ሁለት ቪዲዮዎች ስላሉ እነሱን ብታያቸው ሞር ይረዷችኋል። እንዲሁም ተጨማሪ መረጃ ለመስጠት ያህል የነርቭ ችግር ያለባቸው ሰዎች ነጭ ሽንኩርትን ወተትና አንበርን ቀላቅላችሁ እንድትጠቀሙ ይመከራል። አንድ የነጭ ሽንኩርት ክፋይን በመክተፍ ከፈላ ወተት ላይ መጨመር ከዛም ሁለት የአንበር ጠብታዎችን ጨምሮ ጠዋት በባዶ ሆድ በየቀኑ መጠጣት ለነርቭ ስርዓት ጥንካሬና መረጋጋት አይነተኛ መፍትሄ ይሆናል። ስለዚህ እንዳጠቃላይ ይህ ቪዲዮ በጣም ጠቃሚ ስለሆነ ሴቭ ብታደርጉት ሌላ ጊዜ ስትፈልጉት ማግኘት ትችላላችሁ። በምንለቅበት ጊዜ መረጃ ቶሎ ቶሎ እንዲደርሳችሁ የኖቲፊኬሽን ደወልን ተጫኑ። ተመሳሳይ ጠቃሚ የሆኑ ቪዲዮዎችን በቀላሉ ማግኘት ከፈለጋችሁ ከስር ዲስክሪፕሽን ሴክሽን ላይ ወርዳችሁ ሊንኮችን ክሊክ በማድረግ መመልከት ትችላላችሁ። በእውነቱ ስላዳመጣችሁን ከልብ እያመሰገንን በሌላ ቪዲዮ በተለያየ የጤና መረጃ እስክንገናኝ ሰላም ቆዩ። ሰላማችሁ ይብዛም።